በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ተበዳሪዎችን በፍርሃት የሚያርበደብዱት የ83 ዓመቷ እንግሊዛዊት አራጣ ታቢራ ሪቻርድሰን ተበዳሪዎችን በማስፈራራት ይታወቃሉ። በዚህ ዕድሜ ያሉ ሴቶች ቢሆን ቢሆን ይመንናሉ። እርሳቸው ግን ተበዳሪን በቁም ያስባንናሉ። ለዓለም ዜና የበቁትም ለዚሁ ነው። በዩናይትድ ኪንግደም ሴትዮዋ ሲያበድሩ ዓይን ይላቸውም ነው የሚባለው። የፋይናንስ ቀውስ ውስጥ የገባ ቤተሰብ ሲያዩ ደስ ይላቸዋል። ለተቸገረ ደራሽ ለተራበ አጉራሽ ሆነው ይቀርባሉ። የሚያበድሩት ገንዘብ ሁሉ ያራጣ መልክ አለው። በሺህ ለሚቆጠሩ ሰዎች ነው የሚያበድሩት። ያበድሩና እያሳደዱ ይቀበላሉ። የሚያስከፍሉት ወለድ አናት ይፈልጣል፣ ኪስ ያራቁታል፣ ወሽመጥም ወገብም ይበጥሳል። ለምሳሌ ለ1000 ፓውንድ 400 ፓውንድ ወለድ ይጭናሉ። ከዚህ በላይ ጭካኔ ከየት አለ? አንድም የማበደር ፍቃድ የላቸውም። ታዲያ በሕገ ወጥ ነው የሚሰሩት። ካርዲፍ ክራውን የተባለው የዌልስና አካባቢዋ ፍርድ ቤት ሴትዮዋ 173000 ፓውንድ እንዲከፍሉ ወስኖባቸዋል። ገንዘብ በጥሬው ከሌላቸው እንኳ ቤታቸውን ሸጠውም ቢሆን ይክፈሉ ሲል በቀጭኑ አዟል። የእርሳቸውን ዜና ተከትሎ በመላው ዩናይትድ ኪንግደም በብድር የሚሰቃዩ ዜጎች ድምፅ በስፋት መሰማት ጀምሯል። አራጣ አበዳሪዎችን ለማስቆም የሚሰራው ግብረሰናይ ድርጅት እንዳለው የኚህን ሴትዮ ቅሌት ለአደባባይ ከበቃ በኋላ ድረሱልን የሚሉ ጩኸት ከሊቨርፑል እስከ ኖቲንግሃም በርክቷል። አራጣ አበዳሪዋን ይበልጥ ዝነኛ ያደረጋቸው ታዲያ በከፍተኛ የገንዘብ እጥረት ያሉት ተበዳሪዎቻቸውን የሚያስፈራሩበት መንገድ ነው። ብድርህን ያልከፈልክ እንደው ንብረትህን እቀምሃለሁ ይላሉ። እዘለዝልህ እያሉ አካላዊ ጥቃት እንደሚፈጽሙ ያስፈራራሉ። አንዳንዴም አሳግታለሁ እንደሚሉ በምርመራ ተደርሶበታል። ብዙዎቹ ተበዳሪዎች ከተመሳሳይ ማህበረሰብ ክፍሎች ወይም ኮሚኒስት እንደሆኑ ተደርሶበታል። በጭንቅ ላይ ያሉ የተበዳሪ ቤተሰቦች በጠቆሙት መሰረት ነው ይህ አራጣ አበዳሪዎችን በማደን የሚሰራ ግብረሰናይ ድርጅት ነገሩን የደረሰበት። እኚህ የኒውፖርት ዌልስ ነዋሪ ታዲያ ታሪካቸው ሲጠና ብዙ ጉድ አብሮ ተመዘዘ። ታቢታ ሪቻርድሰን በፊት አንድ ቡና ቤት ነበራቸው። ከዚያ በኋላ ለአንድ ህጋዊ ያበዳሪ ድርጅት መስራት ጀመሩ። በዚያ ድርጅት ውስጥ ለብዙ አመታት ከሰሩ በኋላ ቀጣሪ ድርጅቱ ስራ ሲያቆም እርሳቸው በማበደሩ ገፉበት። እኔ ሄጄ ሳይሆን እነርሱ እየመጡብኝ ነው የሚሉት፣ ሴትዮዋ ለሰሩት ክፉ ስራ ብዙም ጸጸት ሳይሰማቸው ቆይተዋል። ፍርድ ቤት ሁለት አመት በእግድ ገደብ እንዲታሰሩ ከወሰነ በኋላ ግን ቢቢሲ ሴትዮዋን ከፍርድ ቤት ሲወጡ ከደጅ ጠብቆ ጸጸት ይሰማዎታል የሚል ጥያቄ አቅርቦላቸው ነበር አዎና እንዴት አይሰማኝ? የሚል ምላሽ ሰጥተዋል። ፍርድ ቤትም ይህን መጸጸጣቸውን በማየት ነው እስሩን በገደብ ያደረገላቸው። አራጣ በዳሪዋ ታቢታ ሪቻርድሰን ይህን ተግባር ምናልባትም ለሃያ ዓመታት ሳይሰሩት አልቀረም። ታዲያ ተበዳሪዎቻቸው በብዙ ስቃይ አልፈዋል። አንዳንዶቹ ብድራቸውን ለመክፈል ከእርሳቸው ድጋሚ ብድር ለመበደር ተገደዋል። አዛውንቷ በዳሪ ታዲያ የዋዝ አይደሉም። ብድሩ ሲዘገይ ማስፈራራትን ያውቁበታል። አቃቢ ህግ እንዳለው የት እንዳለሽ አውቃለሁ መጣሁልሽ እያሉ ያስፈራሩበት ጊዜ ነበር። መጥቼ ከማንቅህ መጥተህ ብትከፍል አይሻልም የሚል የጽሑፍ መልእክትም ይልካሉ። ተበዳሪዎቹ ታዲያ የወርሃዊ ገበያቸው ትልቁ ወጪ ለእኚህ አራጣ አበዳሪ መክፈል ስለሆነ ከብድር እሽክርክሪት ሳይወጡ ለዓመታት ተሰቃይተዋል። የብድር አዙሪት ክፉ ነው፣ ነፍስ ያሸጣል። ብዙዎቹ በእኚህ ሴትዮ አማካኝነት ሕይወታቸው ተመሰቃቅሏል። የብድራቸው የወለድ ምጣኔ እስከ 40 በመቶ የሚደርስበት አጋጣሚ ያለ ሲባል ከዚህ አይበልጥም ማለት ግን አይደለም። አንዳንድ ተበዳሪዎች ሲናገሩ ሴትዮዋን አይፈሯቸው ይሆናል፣ ነገር ግን የሚያውቁት ጉልበተኛ ባለስልጣን ሳይኖር አይቀርም ብለው ይፈራሉ። አንዳንዶቹ ተበዳሪዎች ገቢያቸው በሳምንት መቶ ፓውንድ አይሞላም። ከዚያችው ታዲያ ለሴትዮዋ የሚከፍሉት ይበልጣል። ሌሎች ደግሞ ምግብ የሚበሉት ሳይኖራቸው በውርጭ ጊዜ ቤታቸውን ለማሞቅ እንኳ ሳይችሉ የሴትዮዋን ብድር ለመክፈር አፈርድሜ በልተዋል። ብዙዎቹ ተበዳሪዎች ባለትንንሽ ገቢ ይሁኑ እንጂ ሴትዮዋ እስከ 80 ሺህ ፓውንድ አበድረው ያውቃሉ። አንድ ተበዳሪ 31 ሺህ ፓውንድ ከርሳቸው መበደሩን አምኗል። ታዲያ ወለዱ ብቻ 12400 ኖሮ ይህንኑ ከፍሏል። ሌላ ተበዳሪ ደግሞ 46000 ተበድሮ ለዚህም በድምሩ 18000 ፓውንድ ወለድ ከፍሏል። አንድ ተበዳሪ ያሳለፈውን ሕይወት ሲገልጽ የሴትዮዋን ብድር ለመክፈል ከእርሳቸው ተጨማሪ ብድር መውሰድ ነበረብኝ ብሏል። ሴትዮዋ በ20 ዓመት ከተበዳሪዎች ስቃይ ያጋበሱትን ገንዘብ አሁን እንዲከፍሉ ተወስኖባቸዋል። በተለይ ስድስት ተበዳሪዎች 35285 ፓውንድ ካሳ እንዲሰጣቸው ፍርድ ቤት ውሳኔ ያሳልፏል። ይህን ገንዘብ ሴትዮዋ በሦስት ወር ካልከፈሉ ዳኛው እንዳዘዙት፣ በዚህ ዕድሜ ዘብጥያ ይወርዳሉ። አያደርስባችሁ። ንቃተ ህግን ነው እያደመጣችሁ የምትገኙት የተወደዳችሁ አድማጮቻችን በቆይታችን ስለ አራጣ እናነሳለን አራጣ ምንድን ነው የሚያስከትለው የወንጀል ተጠያቂነትስ ምን ይመስላል በሚለው ርዕሰ ጉዳይ ዙሪያ ባለሙያ ሰፋ ያለ ማብራሪያ ይሰጥበታል እንዲሁም ስለ አራጣ የማህበረሰቡ ግንዛቤ ምን እንደሚመስል ዞር ዞር ብለን ያነጋገርናቸው ሰዎች አሉ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ መልካም ጊዜ

አራጣ ማለት ያው ከመጽሐፍ ቅዱስ አኳያ ኃጢአት እንደሆነ ነው። የወለዱ መጠን ስለሚጨምር የሰዎችን ማንነትና እንትን ደግሞ ስለሚጎዳ ከዛ የተነሳ አራጣ በጣም ነውርም ነው፣ ኃጢአትም ነው ብዬ ነው የምገምተው። ሰዎች በተለያዩ ምክንያቶች ለከፍተኛ የገንዘብ ችግር የሚዳረጉበት መጥፎ አጋጣሚ ይኖራል። ከዚህም ሌላ አዲስ ንብረት ለማፍራት፣ በእጃቸው ያለውን ንብረት ለማሻሻል፣ የበለጠ ለመስራት፣ ለምሳሌ ቤት የሌለው ቤት ለመስራት ወይም ሌላ ተጨማሪ ቤት በመስራት ገቢውን ለማሳደግ የሚኖረውን ፍላጎት ለማሳጋት ሲል ለከፍተኛ የገንዘብ ችግር ሊዳረግ ይችላል። ሰዎች እነዚህንና መሰል ፍላጎታቸውን ለማሳካት ሲሉ አይገቡበት ገብቼ ብድር ማግኘት አለብኝ ወደሚለው የግል ውሳኔ ሊደርሱ ይችላሉ። ታዲያ ገፊ ምክንያታቸው ተገቢነት ያለው ቢሆንም የተደረሰበት መደምደሚያ ትክክል ስለማይሆን ያልሆኑትን ሆኖ ብድር የማግኘቱ ውሳኔ ለከፍተኛ ያልታሰበ ተጨማሪ የገንዘብ ኪሳራ ይዳርጋል። በዚህ የገንዘብ እጦት ሰበብ የገንዘብ ብድሩን ካለውጥ አውረድ ማግኘትን ታሳቢ በማድረግ የአራጣ ተበዳሪ ይሆናሉ። እኔ አሁን አራጣ ነው የምንረዳው ባንኮች በዘመናዊ መንገድ የሚሰሩትን በባህላዊ መንገድ የሚሰጥ የብድር አገልግሎት ይመስለኛል። በባህላዊ መንገድ በመንደር ላይ ምናምን ነገር ባሉ ሰዎች የሚሰጥ ብድርና ያንን ለመመለስ ተጨማሪ ገንዘብ ወይም ንብረት ተጨምሮ የሚመለስ ነገር ይመስለኛል። ማዕዛ ሃይማኖት ወርቁ እባላለሁ። በፍትህ ሚኒስቴር የንቃተ ህግ ዳይሬክቶሬት ውስጥ መረዳት ጠቅላይ አቃቢ ህግ ነኝ የስራ መደቤ። አራጣ ማለት የገንዘብ ብድር አይነት ሆኖ ነገር ግን በከፍተኛ ወለድ የሚሰጥ ብድር ነው። ከሌሎች የገንዘብ ብድሮች የሚለይበት አራጣ በከፍተኛ ወለድ የሚሰጥ መሆኑ ነው። ከፍተኛ ወለድ የሚጠየቅበት ማለት ምን ማለት ነው? መንግስት ከወሰነው ባንኮች ካስቀመጡት ወይም አበዳሪ ተቋማት ህጋዊ አበዳሪ ተቋማት ካስቀመጡት ወለድ በላይ የሆነ አራጣ አበዳሪዎች በየመንደሩ የተደበቁ ገንዘብ በከፍተኛ ወለድ የሚያበድሩ ግለሰቦች በመሆናቸው የብድር አሰጣጥ ሂደቱም ቀላል ነው። አራጣን ህገወጥ የሚያደርገው ብድሩ ሳይሆን የሚጠየቀው ከፍተኛና ከብድሩ ጋር ተመጣጣኝነት የሌለው የተጋነነ ወለድ መጠየቁ ነው። በወንጀል ህጉ ላይም በግልጽ ተደንግጓል። መጠኑ ላይ ይታወቅ ይችላል፣ ፊክስድ ላይሆን ይችላል፣ ቋሚነት ላይኖረው ይችላል እንጂ አሁን ለምሳሌ ባንኮች የሚያበድሩ እስካሁን ድረስ ባለው ሁኔታ አስራ ሁለት ነው። በንግድ ባንክ የወጣው ግን ከዚያም በላይ እስከ አስራ አራት እስከ እስከ 20 ፐርሰንትም የመስከፍሉ የምንጠይቀው የገንዘብ ብድር አይነት ነው። ወሳኙ ለመኪና መግዣ ለቤት መግዣ እየተባለ ይከፋፈላል። ይሄ ግን ጥሩ ነገሩ ወለዱ ከፍተኛም ቢሆን ቋሚነት አለው። ይሄ በባንክ የሚሰጠው ወለድ ማለት ነው። ህዝብ ያውቀዋል፣ መንግስትም ያውቀዋል። መንግስትም ከዚህ ከወለዱ የሚያገኘው ገቢ አለ። በአራጣ ደረጃ ግን ስናስበው ቋሚነት የለውም። ሀምሳ በሀምሳም ሊሆን ይችላል መቶ በመቶ ሊሆን ይችላል። መቶ ሺህ ብር ወስዶ መቶ ሺህ ወለድ ጨምሮ እንዲመለስ ሊገደድ ይችላል፣ ወይም በዚህ ረገድ ሊስማማ ይችላል። አንዳንድ ጊዜ እንዲሁም እንደሚባለው ከመቶ ፐርሰንትም በላይ ጭምር እንደ ሰውየ የችግር ሁኔታ ነው የሚታየው። ሰውየው ምን ያህል ነው የገንዘብ ፍላጎቱ ምን ያህል ነው የሚለው ነገር ነው የሚያጠኑት አበዳሪዎች ተበዳሪዎች ታዲያ ዋናው ነገር ብድር ማግኘት ነው የሚያስቡት። ከዛ በተጨማሪ ደግሞ የአራጣ ትንሽ መጥፎ ገጽታው ደግሞ አበዳሪዎች ላይ ይታወቁ ይችላሉ። አበዳሪዎቹ በሕግ እንደሚጠየቁ ስለሚያውቁ ቀድሞ ስለሚገነዘቡ በሌላ ሰው በኩል ብድሩ እንዲከናወን ሊያደርጉት ይችላሉ፣ የብድሩ ሂደት ማለት ነው። ስለዚህ እነሱ በስተጀርባ ሆነው ስራውን ይሰራሉ ማለት ነው። ስለዚህ አበዳሪዎች ፊት ለፊት የሚታዩት ምናልባትም ተቀጣሪዎች ሊሆኑ ይችላሉ፣ ሰራተኞች ሊሆኑ ይችላሉ፣ ወይም ደግሞ የተወሰነ ጥቅም የሚያገኙ ሊሆኑ ይችላሉ። ዋናዎች አበዳሪዎች ግን በስተጀርባ ሆነው ስራውን ይሰሩ ይችላሉ። ዞሮ ዞሮ ግን ተበዳሪዎች የአበዳሪዎችን ማንነት ብዙም አያሰጋቸውም፣ መጠየቅም አያስፈልጋቸውም። ዋናው ገንዘቡን ማግኘት ነው። ተበዳሪዎቹ ውለው አድረው ብድራቸውን ሲመልሱ ከከፍተኛ ወለድ ጋር መሆኑን አስቀድመው በቃል ስምምነት ማድረግ ይጠበቅባቸዋል። በዚህ መሰረት አራጣ ጊዜያዊ ችግርን ለመቅረፍ ሲባል የሚወሰድ ህገወጥ የብድር አይነት ነው። እንዲህ የተጋነነ ንብረት መውሰዳቸው ወይም ለመያዣነት መያዛቸው አላማ አላቸው እኒህ ሰዎች ሁለት አላማ፣ አንደኛ የገንዘቡን ብድር እንደሚመለስ ለማረጋገጥ ነው። በሌላ መልኩ ግን ይህን ገንዘብ መመለስ ያልቻለ ሰው ንብረቱን የመስጠት ግዴታም ስለሚኖርበት ነው። ንብረቱን ይለቃል ማለት በመያዣ ሲያዝ ንብረት አይጠይቅም ወይም የገንዘብ መጠኑን ወይ የተባለው ገንዘብ መመለስ ካልቻለ በቀር ያንን ንብረት የመውሰድ እድል አይኖረውምና ይህንን ታሳቢ ሁሉ ያደርጋሉ። ስለዚህ አራጣ ጊዜያዊ ችግር ለመቅረፍ ሲባል የሚወሰድ የገንዘብ ብድር አይነት ሆኖ ስራው ህገወጥ ነው። አሰራሩ ወይም ሂደቱ በራሱ ያው ህገወጥ እንዲሆን ያደርገዋል። ህገወጥ እንዲሆን የሚያደርገው ደግሞ የሚጠይቀው ወለድ ከፍተኛና እጅግ በጣም የተጋነነ በመሆኑ ነው። ከዛ በተጨማሪ ደግሞ ወሰን የለውም። ለዚህን ያክል ገንዘብ ይሄን ያክል የሚባል ነገር የለውም። አሁን በባንክ ደረጃ የምናደርገው ብድር ይህን ያክል ገንዘብ ተበድሮ ወለዱ ደግሞ ይታወቃል፣ ፊክስድ ነው። በአራት አባዳሪዎች ዘንድ ግን እንደዚህ አይነት ቋሚነት የለም፣ እንደ ችግሩ ሁኔታ ነው። ሰውየው ለከፍተኛ ችግር መዳረጉን ካወቁ ምናልባትም ከፍተኛ ወለድ ሊጠይቁት ይችላሉ። ችግሩ መካከለኛ ከሆነ ደግሞ እንደዚሁ ሊወስድ እንዲችልና ዝሮ ዝሮ ገንዘባቸው ማትረፍ ስላለበት እና የወለድ መጠን ግን ሁልጊዜም ይዋዥቃል፣ ቋሚነት የለውም። ከመደበኛው ብድር ምንድን ነው ሌጋል አለመሆኑ ውል አለመኖሩ፣ ሌጋል ውል አለመኖሩ ፕላስ ደግሞ የወለድ መጠኑ ስፔሲፊክ አለመሆኑ ምናልባት ብድሩ ባይመለስ እኛ አሁንም እንደምንሰማው የሚኖረው ቅጣት የሚኖረው ነገር ከበድ ያለ መሆኑ በዛ ደረጃ ነው የምንረዳው። በአራጣ የተመሰረተን መብትን መጠቀም ማለትም በአራጣ በዳሪነት የሚገኙ ንብረቶችን ሀብቶችን በአራጣ የተገኙ መሆኑ እየታወቀ መጠቀሙ በራሱ ወንጀል ነው። በአራጣ ስራ የተገኘውን ነገር ለሌላ ሰው ማስተላለፍም እንደዚሁ በወንጀል ያስጠይቃል ማለት ነው። ስለዚህ የወንጀሉ አይነት በተለይ በተለይ አንደኛ ከፍተኛ ወለድ በመጠየቅ የሚደረግ የገንዘብ መጠን ነው። በሁለተኛ ደረጃ ደግሞ ለተሰጠው የገንዘብ ብድር ተማጣኝ ያልሆነ ንብረት በመያዣነት መያዝም እንደዚሁ የወንጀል ጉዳይ ነው። ሌላው ይህንን ከአራጣ የተገኘ መሆኑን እየታወቀ ከአራጣ የተገኘውን መብት በመብቱ መጠቀም በራሱ ወንጀል ነው። ሌላው ይህንን ከአራጣ የተገኘውን ሀብት ለሌላ አስተላልፎ መገኘትም ራሱ ወንጀል ነው። ስለዚህ በአስተላላፊነትም ይዞ በመገኘትም በመብቱ በመጠቀምም ወንጀል ሊሆን ይችላል። ስለዚህ እነዚህ የወንጀል አይነቶች ተፈጽሞ ከተገኙ እንግዲህ በቀላል እስራት ወይም ከአምስት ዓመት ሊበልጥ በማይችል ጽኑ እስራት እና በገንዘብ መቀጮ ሊያስቀጣ ይችላል ማለት ነው። እንደ ወንጀል አፈጻጸም ሁኔታ የወንጀል አፈጻጸም ቀላል ነው ተብሎ የሚታሰብ ከሆነ በቀላል ወንጀል ሊያስቀጣ ይችላል። ከዛ በተረፈ ግን አብዛኛው የአራጣ ብድር ከፍተኛ ወንጀል ነው ተብሎ የሚታሰብ ስለሆነ አፈጻጸሙ ውስብስብ ነው እና ከዚ አንጻር በአመዛኙ ቅጣቱ ከአምስት ዓመት በማይበልጥ ጽኑ እስራትና በመቀጮ ሲሆን ነው የሚታየው። እነዚህ አበዳሪዎች ውሎ አድሮ ኢኮኖሚውን ሊቆጣጠሩት ይችላሉ። ኢኮኖሚውን ከተቆጣጠሩት ደግሞ ምናልባትም ፖለቲካውንም አቅጣጫ የመስለወጥ ሁኔታ ይታያል እና ያጋጥማል። ስለዚህ በዚህ ረገድ የሚደርሰው ጉዳት በወንጀልም ሆነ በፍትሐብሔር ሕግ ተጠያቂነትን ያስከትላል ማለት ነው። ጉዳዩ ከግለሰብ አንጻር ከመንግስትም አንጻር ሲታይ አደገኛ በመሆኑ ነው ተጠያቂነትን የሚያስከትለው እንጂ ብድር በሂደቱ ችግር የለበትም። መበዳደር ያለ ነገር ነው። ነገር ግን ይህ የአራጣ ብድር ግን ከፍተኛ ጫና የሚያደርስና ከፍተኛ ጉዳት የሚያስከትል እንደመሆን መጠን ሕጋዊ ተጠያቂነትን ያስከትላል ማለት ነው። አራጣ ባህላዊና ሃይማኖታዊ የእርስ በእርስ መተጋገዝ አስተምህሮን ወደ ጎን በመተው የሰዎችን ችግር ለራስ መጠቀሚያነት ማዋልን የሚያስቀድም ለህግና ለሞራል ተቃራኒ የሆነ አሰራር ነው። በመሆኑም በግለሰቦችና በተቋማት ላይ የሚያደርሰው ጫና አለ። አራጣ የተበዳይን ችግርን ታሳቢ ያደረገና የህሊና ደካማነትን መጨመር ታሳቢ ያደርጋል እና የህሊና ደካማነት ማለት ምን ማለት ነው? እግድ የለም ዝም ብዬ ልበደር እና እንደው የፈለገውን እዳም ቢሆን የፈለገውን ወለድም ቢሆን ከፍዬ እመልሰዋለ ብሎ ማሰብ ማለት ነው። የነገውን አለማሰብ፣ የዛሬን ችግር ብቻ ማሰብ። በተለይ በተለይ ከወንጀል ህጉ አነጋገር የህሊና ልልነት፣ የመንፈሰ ደካማነት ይላል እና ይህንን የህዝቡን ደካማነት ሞራልን የሚሰብር ነው። አራጣ በተለይ ማለት ነው። በተለይ ስትበደር ችግር የለውም፣ ስትመለስ ግን ሞራልን ይሰብራል ማለት ያው በጣም ከፍተኛ እዳ ውስጥ ስለሚያስገባ እና ይህንን ለመከላከል ሲባል መንግስት ያው ህግ አውጥቶ ለመቆጣጠር ጥረት የሚያደርግበት ሁኔታ ነው ያለው። እንደ ወንጀል ህጉ አገላለጽ ከሆነ አራጣ የህሊናን ወይም የሰዎችን ችግር መሰረት በማድረግ ከሚፈጸሙ ወንጀሎች እንደ አንዱ አድርጎ ነው የሚቆጥረው የወንጀል ህጉ። ለምሳሌ በንግድ ሂደት ላይ ነገሮችን አገለባብጦ የመስራት አቅም ከሌለው ወይም ልምድም ከሌለ ወይም ችሎታ ከሌለው የሰው ካልተበደረ በቀር ከኔ ብድር ካልወሰደ በቀር ሌላ አማራጭ እኮ የለውም ብሎ ያስባል። ስለዚህ እንደዚህ አይነት ታሳቢ ያደርጋል። ሌላው ደግሞ የበታችነትን የበታችነት የሚሰማው ሰው ከሆነ ለአራጣ ብድር የተጋለጠ ነው የሚሆነው እና እነዚህን ታሳቢ ያደርጋል እነዚህን ታሳቢ በማድረግ ታዲያ አበዳሪው በህግ ከተፈቀደው ወለድ በላይ ገንዘብ ያበደረው ከሆነ ወንጀል ነው። ከዚህ በተጨማሪ ደግሞ ከገንዘብ ብድር ጋር ተመጣጣኝነት የሌለው ንብረት እንዲያስይዝ ወይም እንዲሰጠው በማድረግ የሚሰጥ ብድር ነው። ይህንን ያደረገ ሰው እንግዲህ በወንጀሉ ይቀጣል ማለት ነው። አራጣ በመንግስት ላይም የሚያስከትለው ጫና ከፍተኛ ነው። መንግስት ማግኘት የሚገባውን ገቢ ማግኘት እንዳይችል ሊያደርግ ይችላል። ኢኮኖሚያዊና ሞራላዊ ጉዳት የሚባለው በግለሰብ ደረጃ ስናስበው እጅግ በጣም ብዙ ነው። ያው ብዙ የሚበደሩም ግለሰቦች ስለሆኑ ማለት ነው። ከዚህ በተረፈ ግን በተቋማትም ላይ እንደዚሁ ጉዳት ያደርሳል። ተቋማዊ ጉዳቱ ያው ኢኮኖሚያዊ ነው፣ ሞራላዊ ላይሆን ይችላል። ነገር ግን ከኢኮኖሚ አንጻር በተቋማት ላይ የሚያሳድረው ተጽዕኖ አለን። እንግዲህ የመጀመሪያው ጉዳት ነው ተብሎ የሚታሰበው በወንጀል ህጉ በተደነገጉ ምክንያቶች ያልተገባ ወለድ በማስከፈል በግለሰቦች ላይ የሚያደርሰው ተጽዕኖ ነው። እና በግለሰቦች የሚያደርሰው ተጽዕኖ ያው ከፍተኛ ወለድ ከማስከፈል ጋር የሚያያዝ ነው። ግለሰቦች ላይኖራቸው ሁሉ ይችላል ላይኖራቸው ስለሚችል ዘንድሮ የተበደሩትን ዕዳ ለመመለስ የሚከፍሉት ወለድ ለሚቀጥሉ ዓመት እንደገና ድሃ እንዲሆን ነው የሚያደርጋቸው እንደገና ወደ ብድር ነው የሚገቡት። በተለይ በድህነት አዘቅት ውስጥ ያሉ ግለሰቦች ከሆኑ ዘንድሮ ብድራቸውን ይመልሳሉ። ዘንድሮ የመለሱት ብድር ግን ያላቸው ንብረት ሙሉ በሙሉ ሊወስድ የሚችልበት ሁኔታ ስለሚኖር እንደገና ከብድር አይወጡ እና አዙሪት የብድር ሁኔታ ይዳረጋሉ እና ያ ብቻ አይደለም። ምናልባትም ንብረታቸውን ሽጠው ሁሉ እዳቸውን ሊከፍሉ ይችላሉ። ለምሳሌ ቤት ሰርቶ ቢሆን ብድር መክፈል ካቃታቸው ያው የሰሩትን ቤት ሽጠው እንደገና እንዲመልሱት ይደረጋል። ስለዚህ ያላቸው ቤት ከሸጡ ደግሞ ቤት አልባ ነው የሚሆኑት እኒ ሰዎች። ስለዚህ ሌላ ቤት ለመስራት እንደገና ደግሞ ያው ወደ ብድር ውስጥ ይገባሉ ማለት ነው። ሌላው ያው ምናልባትም ከስራ ውጭም ሊሆኑ ይችላሉ ማለት ለምሳሌ አንድ ፋብሪካ ያለው ሰው ፋብሪካውን ለማንቀሳቀስ የወሰደው የገንዘብ ብድር ከነወለዱ ከመለሰ ምናልባትም ፋብሪካውን ለማንቀሳቀስ ሊያቅተው ይችላል እና ስለዚህ ይህንን ሁሉ ችግር ያጋጥማል። በግለሰቦች ደረጃ ሌላው ያው ገንዘብ ያላቸው ሰዎች ባንክ ለማስቀመጥ አይገፋፉም። ገንዘብ ያላቸው ሰዎች ለምን? አራጣ በማበደር የሚያገኙት ወለድና ገንዘባቸውን ባንክ አስቀምጠው የሚያገኙት ወለድ ሲያነጻጽሩት፣ ባንክ አስቀምጠው የሚያገኙት ወለድ አነስተኛ ነው የሚሆነው። ስለዚህ እንደዛ ስለሚሆን ያላቸው ገንዘብ በአራጣ በማበደር የበለጠ ትርፍ እንዲያገኙ ሊጠቀሙበት ይችላሉ። ስለዚህ እንደዚህ ከሆነ ደግሞ ወደ ባንክ የሚገባው ገንዘብ መጠን ይቀንሳል ማለት ነው። ሁሉም ሰው አራጣ በደር ሊሆን ይችላል። በሌላ ነገር ለምን ትርፍ ነው የሚያገኘው፣ ትርፍ ከፍተኛ ነው። እንደገና ደግሞ ቁጥጥር የሚደረግበት አይደለም። ማንም ሰው የሚያውቀውም አይደለም፣ በቀላሉ የሚታወቅ አይደለም። እና ስለዚህ የባንኮች የስራ ሁኔታም ላይ አደናቅፍ ሁኔታን ይፈጥራል ማለት ነው። አራጣ ባንኮች እንግዲህ ተቋማት ከሚባሉት መካከል ናቸው፣ እና ባንኮች ገንዘብ ለማበደር ገንዘብ ለማስቀመጥ ነው አደል፣ ዋናው የሚመሰረትበት ዋና ነገር እነዚህን ሁለት ስራዎቻቸውን ሁሉ እንዳይሰሩ ያደርጋቸዋል። ባንኮች አንደኛ ገንዘብ የማስቀመጥ አቅማቸውን ይቀንሳል። ለምን? ሁሉም ሰው አራጣ አበዳሪ ከሆነ ወይም አብዛኛው ሰው አራጣ በዳሪ ከሆነ ወደ ባንክ የሚያስቀምጠውን ገንዘብ ይቀንሳል ማለት ነው። ከመደበኛው ብድር ምንድነው? ሌጋል አለመሆኑ፣ ውል አለመኖሩ፣ ሌጋል ውል አለመኖሩ ፕላስ ደግሞ የወለድ መጠኑ ስፔሲፊክ አለመሆኑ ምናልባት ብድሩ ባይመለስ እኛ አሁንም እንደምንሰማው የሚኖረው ቅጣት የሚኖረው ነገር ከበድ ያለ መሆኑ በዛ ደረጃ ነው የምንረዳው። ሌላው ማህበራዊ ጉዳቱ ነው። ማህበራዊ ጉዳቱ ያው ቅድም እንዳልነው ይህንን በወለድ ምክንያት የሚከፈለው ገንዘብ ታሳቢ ያደረገ ነገር ነው። በወለድ የሚከፈለው ገንዘብ ከፍተኛ እንደመሆን መጠን ግለሰቦች ለድህነት ሊዳረጉ ይችላሉ። ሁል ጊዜም ቢሆን ተበዳሪ የሚሆኑበት እድል ይኖራል። ስለዚህ በዚህ ረገድ ማህበራዊ ጉዳቱ ከፍተኛ ነው የሚሆነው። ከፖለቲካ ጉዳትም አንጻር ስናየው እነዚህ ኢኮኖሚያዊና ማህበራዊ ቀውሶች የሚያመጡት ተጽዕኖ ነው። ምናልባትም እንግዲህ እነዚህ አበዳሪዎች ከፍተኛ ባለሀብት የሆኑና የመንግስትን ስልጣን እስከ መምራት ድረስ ሊደርሱ ይችላሉ። የመንግስትን ፖሊሲ እነሱ በፈለጉት መንገድ እንዲሆንላቸው እስከ መጠምዘዝ ሊደርሱ ይችላሉ። ስለዚህ አራጣ ብድር ገና ከመጀመሪያው መቆጣጠር ካልተቻለ በቀር በመንግስትም ሆነ በግለሰብ ደረጃ የሚያደርሰው ጉዳት ከፍተኛ ነው የሚሆነው። አራጣ በፍትሐ ብሔር ረገድ የሚያስከትለው ተጠያቂነት እንደደረሰው ጉዳት አይነትና እንደተበዳዩ ማህበራዊ ደረጃ የሚታይ ነው። እንግዲህ የአራጣ ጉዳይ በግልጽ የሚታወቅ ጉዳይ አይደለም፣ የአራጣ ብድር ማለት ነው። በግልጽ የሚታወቅ ጉዳይ እንዳለመሆን መጠን ደግሞ በውል የሚደረግ አይደለም። በውል ቢደረግ እንኳን በቃል የሚደረግ ውል ነው እንጂ በሰነድ የሚረጋገጥ አይደለም። ፍታ ብሔራዊ ተጠያቂነቱ በተለያየ መንገድ የሚታይ ነገር ነው የሚሆነው። አንደኛ በመንግስት ላይ የሚያደርሰው ጉዳትን ታሳቢ ያደርጋል። በመንግስት ላይ የሚያደርሰው ጉዳት የፍታ ብሔር ጉዳት ማለት ነው። የሚተዳደረው ሊመራ የሚገባው በግብር ህግ መሰረት ነው። በግብር አሰባሰብ ህግ ላይ ተመስርቶ በአራጣ አበዳሪዎች የደረሰውን ጉዳት በማሰብ በመንግስት ላይ የደረሰውን ጉዳት ተመጣጣኝ በሆነ መልኩ እንዲከፈል ማድረግ ይቻላል። ይህንን ማድረግ የሚቻለው በገቢ አዋጁ መሰረት ነው። ሌላው ደግሞ በባንክ ላይ የሚያደርሰው ተጽዕኖ ማለት በባንክ ላይ የሚያደርሰው ተጽዕኖም እንደዚሁ የባንክ ስራ በሚመራበት አዋጅ መሰረት መሰረት በማድረግ በአራጣ አበዳሪዎች የደረሰውን ጉዳት ታሳቢ በማድረግ ወይም ደግሞ ስሌት እንዲሰላ በማድረግ በባንኮች አሰራር ላይ ምን ያህል ነው ያደረሰው ጉዳት የሚለውን መገመትም ቢያንስ ቢያንስ ማስራትም ይቻላል። በተለይ በሚሰጥ ውሳኔ ማለት ነው። በተለይ ግን ከግለሰቦች አንጻር ስናየው ሙሉ በሙሉ በግለሰቦች ላይ የደረሰውን ጉዳት ለማካስ ወይም ደግሞ ኪሳራውን ለመተካት የሚቻለው በፍትሐብሔር ሕጉ አኳያ ነው። ህግ እንግዲህ ሁለት ክፍሎች አሉት። የውል ህግ የሚባልና ከውል ውጭ የሚደርስ ኃላፊነት በሚል የሚከፈሉ። በተለይ ከዚህ ከካሳ አከፋፈልና ከኪሳራ አንጻር የሚታዩ ማለት ነው። አራጣ የህሊና፣ የሃይማኖት፣ የአስተዳደር፣ የወንጀልና የፍትሐብሔር ተጠያቂነት ያለው ድርጊት በመሆኑ የአራጣ ግንኙነትን ለመከላከልና ለመቆጣጠር ከማህበረሰቡና ከመንግስት ከፍተኛ ጥረት ይጠበቃል ዞሮ ዞሮ ግን አራጣ የአራጣ ብድር ጉዳት ያደርሳል ጉዳቱ መድረሱ ከታወቀ ከውልውጭ በሚደርስ ኃላፊነት ተጠያቂ እንዲሆን ማድረግ ይቻላል እነዚህ አራጣ አበዳሪዎች ማለት ነው ውልም ባይኖር ከውል ውጭ በሚደርስ ኃላፊነት ተጠያቂ ሊሆኑ የሚችልበት ሁኔታ ይኖራል። በዚህ ህግ መሰረት ከውል ውጭ በሚደርስ ጉዳት ህግ መሰረት አራጣ አበዳሪዎች በተበዳሪዎች ላይ ባደረሱት ጉዳት መጠን ኪሳራ እንዲከፍሉ ይደረጋል። ካሳ እንዲክሱ ይደረጋል። የወሰዱት ንብረት ካለ ደግሞ እንዲመልሱ ይደረጋል። ከውል ውጭ ባደረሱት ጉዳት መጠን ማለት ነው። ከዚህ በተረፈ ግን አንዳንዴ አልፎ አልፎም ቢሆን አራጣ አበዳሪዎች ውል አድርገው ከተገኘ ከተበዳሪዎች ጋር ያደረጉት ውል ከተገኘ ይህንን ውል መሰረት በማድረግ መደበኛ በሆነው የፍትሀብሔር ህግ መሰረት በውሉ ምክንያት የተጎዳ ወገን ካለ ጉዳቱ መድረሱን በማረጋገጥ ይህንን የደረሰውን ጉዳት እንዲካስ ማድረግ ይቻላል። ይህም የሚቻለው ምንድን፣ እንዴት ነው? አንደኛ በውል የተደረገ የአራጣ ብድር ከሆነ ያንን ውል መሰረት በማድረግ የወንጀል ክስ መመስረት ይቻላል። በቂ ማስረጃ ስላለ የወንጀል ክስ መመስረት ከተቻለ እና በወንጀል ክሱ ምክንያት በአረጣ በዳሪው ላይ የጥፋተኝነት ውሳኔ ማሰጠት ከተቻለ ይህንን ማስረጃ ተጠቅሞ ተበዳዮች መብታቸውን እንዲያስከብሩ ምቹ ሁኔታን ይፈጥርላቸዋል ማለት ነው እና ይህ ከሆነ በማስረጃ ከውል ውጭ በሚደርስ ኃላፊነት ብቻ ሳይሆን ውልም ተደርጎ ቢገኝ ውሉ ለአንድ ወገን ያጋደለ ስለሚሆን ይሄ አንኮንሽስ የሚባል አለ ወይ ደግሞ በሙሉ እውቀት ያልተደረገ ውል ተብሎ ይታወቃል እና እና ይህንን የግለሰቦቹን የተበዳሪዎችን ደካማነት ወይም የችግር ሁኔታ ታሳቢ በማድረግ የተደረገ ውል ስለሚሆን ውሉ ለአንድ ወገን ያጋደል ስለሚሆን በዚህ መሰረት ለክርክር በማቅረብ የፍትሐብሔር ክርክር በማቅረብ ተጎጂዎች እንዲካሱ ይደረጋል። ኪሳራ ካለ ኪሳራው እንዲተካላቸው ይደረጋል። የተወሰደባቸው ንብረትም ካለ ንብረቱ እንዲመለስላቸው ይደረጋል። በመደበኛው የፍትሐብሔር ህግ መሰረት ማለት ነው። ማህበረሰቡ በአራጣ ተግባር ባለመሰማራትና አራጣ አበዳሪዎች ለህግ እንዲቀርቡ ድርሻውን መወጣት የሚጠበቅበት ሲሆን የፍትህ አካላትም ከህብረተሰቡ ጋር በመቀናጀት ወንጀልን ለመቆጣጠር የሚያስችሉ ተግባራትን ማከናወን ይገባቸዋል። አራጣ በጠቅልሉ ሲታይ ማህበራዊ መስተጋብርን የሚያናጋ ተግባር ነው እና ህገ ወጥ ነው። ህገ ወጥ ነው የሚባለው ግን በህግ ስለተወገዘ ብቻ ሳይሆን በሞራል የሚተወገዘ ነው። በልዩ ልዩ ሃይማኖታዊ አስተምህሮዎች ስንከታተል ሰዎች እርስ በርስ እንዲተጋገዙ ነው እንጂ የሚደረገው ወይም ደግሞ የሚሰጠው ትምህርት አንዱ ከሌላው የበለጠ ገቢ እንዲያገኝ የአንዱን ደካማነት ተጠቅሞ ከፍተኛ ገቢውን እንዲያዳብርበት እንዲያሳድግበት የሚደረግበት ሁኔታ ካለ ህገወጥ ነው የሚሆነው እና በሃይማኖታዊ መጽሐፍትም የተከለከለ ነው። እንዲሁም ደግሞ አስተዳደራዊ እርምጃዎችም የሚያስወስድ ነገር ነው የሚሆነው። ቅድም እንዳልናቸው ደግሞ በፍትሐብሔር ህጉና በወንጀል ህጉም እንደዚሁ ተጠያቂነትን ያስከትላል። አራጣ አበዳሪዎችም ከተግባራቸው እንዲቆጠቡ ቢሆን፣ ተበዳሪዎችም እንደዚሁ መበደር ከሚገባቸው አካል ብቻ ቢበደሩ የተሻለ ይሆናል የሚል ሀሳብ አድማጮች ለዛሬው ያሰናዳ ነው የንቃተ ህግ ዝግጅታችን ይህንን ይመስል ነበር። ፕሮግራሙ በፋና ሚዲያ ኮርፖሬሽን እና በኢፌድሪ ፍትህ ሚኒስቴር ትብብር ነው ወደ እናንተ የሚደርሰው። ትህትና ካሳውን ፕሮግራሙን አዘጋጅቼ ያቀረብኩላችሁ። መልካም ሳምንት። ንቃተ ህግ